ከዛ በላይ ተጠላላችሁ ረጉት እስቲ ቡኒ የሚሏት ልጅ ምን ሆናል? ሳምንት ነው እንደ አስራ የፈቷት። አረቀስ ምን ተረጋች? መቼስ አንዴ ተሰቶሻ ላይ ወሰድብሽ ሰኢድ ራሱ ደነገጠ። ሆኑት ነው ምላች በጣም ላይ ያስደነገጠችው ሰኢድ ራሱ ማለት ነው። ነው የሆነ ሰውማ አስሮ ፈቷታል አለኝ። ይህን ህል ጨጓራዋን ያላጣት ግን ማን እንደሆን ማወቅ ፈልጋለን። መቼስ ሀዩ ናት የምትሆነው፣ ከሀዩ ሌላ የእሷን ጨጓራ ሚለጣት የለም። ለነገሩ አለ ባሏ አንደኛ ጨጓራ የሚልጥ ነው ማለት ነው። በአደባባይ አውጥቶ የደበደባት መቼስ እሷን ጨጓራ ለመለጥ ያንሳል ብዬ አላስብም። ወደ ቤተሰቦች ሰላምታው ተረሳ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ ነው። ገብረ ሰላም በያላችሁ በሰላማችሁ ብዙ ተትረፈ ይበልኝ። ወደ ቤተሰቦች የማወዳችሁ የማከብራችሁ ዛሬም እንደተለመደው መጥቻለሁ። ለቤት አዲስ ከሆናችሁ ቤተሰብ በመሆን ተቀላቀሉ። ይውላለሁ እንግዲህ ውድ ቤተሰቦች ዛሬ እንግዲህ ትንሽ ወደ ሀገር ቤት ልመልሳችሁ ማለት ነው። ሀገር ቤት ዝታ ያለባችሁ ማለት ነው። እንግዲህ ትዝታችሁን እያጣጣማችሁ ላችኋለሁ እና ላችኋለሁ። እንግዲህ ያ ቡኒ እንዳያችኋት ነው። የምግብ ስርዓት የሚባል ነገር አለ። ሴቶች ስትበሉ ተረጋግታችሁ፣ ብሎ ምግቡ የትም አያመልጣችሁም። አንዳንድ ጊዜ ሰዎችን ለማሳቅ ሰዎችን ፈታ ለማድረግ ብላችሁ የምታደርጉት ነገር አስደንጋጭ ነው። እኛ ሴቶችን እያሰቀቀን ነው፣ እኛ ሴቶች እያፈርነ ነው ማለት ነው። ሴቶች እንደዚህ ናቸው እንዲባል እንዲሉን አንፈልግም። ስለዚህ ስርዓታችሁን ይዛችሁ ብሉ ማለት ነው። ስበሉም ስጠጡም በስርዓት ባለው መልኩ በታደርጉት የተሻለ ነው ብዬ አስባለሁ። ሌላው ደግሞ እንግዲህ ሀዩ ናት። ሀዩ ያው እንግዲህ ባለፈው ቀናቶች ሱመያ እና ሳይድ እንዳይገናኙ ያላደረገችው ጥረት የለም ያልቆፈረችው ጉድጋድ የለም። ነገር ግን ያየቆፈረችው ጉድጋድ ይመስለኛል ራሷን እንዲወስዳት ሲል ከዛ ሀሳብ ወቅት አየራለች ማለት ነው። አሁን ሱመያ አንቺ ነይለት በአንቺ በተቆጣ ቁጥር እኔን መጥቶ እየደበደበኝ ነው። አንቺን ፈልጎ ሲያጣ እኔን እየደበደበኝ ነው። ያንቺን ልህ በእኔ እየተወጣ ነው። ልጆችሽንም ልጆቹ ናቸው አምጫቸው፣ አንቺንም ነይ ብላለች ማለት ነው። እንግዲህ ባንች ምክንያት እኔ እየተደበደብኩ ነው። ባንች ምክንያት እኔ እየተሰቃየው ነው። እኔን እጆችን ወደ ላይ አድርጎ ማንጠልጠል ብቻ ነው እየቀረው ብላለች። እንግዲህ ሀዩ እሪ እያለች ነው። እንግዲህ ንግስት ሱመያነይ እየለመለች ነው። ሱመያ ነይ ብላለች። ባለፈው እንግዲህ አይታችኋል። ሱመያ ንግስት ናት ወይ? ሰኢዱ ምን ውስጥ ነው የገባ? እውነቴ ነው ሙላችሁ። ኧረ ቢስሚላ እኔ በነገራችን ላይ ሁለተኛ አምስት ሁሉም አይደለም። በነገራችን ላይ ሁሉም አይደለም። አንዳንድ በጣም ተስማምተው በሰላም የሚኖሩ አሉ። እንግዲህ ሀገር ቤትም ያየ ናቸው በጣም ትዳራቸው ደስ የሚል ልጆቻቸውም ጊዜ እንደ እህት ወንድም ያኔም ማለት ምንም አይነት እህት ወንድም ግልጽ ነው፣ ግን ምንም አይነት ጥላቻ ሳይኖርባቸው በቃ አንድ ሆነው በደስታ የሚያድጉ አሉ። በዛው ልክ ደግሞ በጣም ተጣልተው ተጣምደው የሚኖሩም አሉ ማለት ነው። ነገር ግን በቃ ለምሳሌ እነ ሀዩን እና እነ ሱመያን ስታዩ እንደው ምን ታስባላችሁ? ለምሳሌ ሁለተኛ ሚስት ብላችሁ ስታስቡና እነሱን ስታዩ ምን ይሰማችኋል? እና እኔ ባለፈውን ብዬ ያለው ሰው ሁለተኛ ሚስት ማለትን ራሱ እንዲጠላውና እንዲፈራው እያደረጉ ነው ብዬ ያለው እና በጣም በጣም በዚህ ዙሪያ መጥፎ ነገር ነው የሰው አእምሮ ላይ እየከተቱ ያሉት ብዬ አስባለሁ። ሌላው ደግሞ ያው እንግዲህ ይታረቁና ሰላም ፈጥረው በዚህ ልክ ሶሻል ሚዲያውን እንዳመሱት ሰላም ፈጥረው ሰላም ሆነው አብረው በሰላም ሲኖሩ ደግሞ ቢያሳዩን የተሻለ ነው ብዬ አስባለሁ። ምክንያቱም ያው እንግዲህ ሶሻል ሚዲያ ታውቃላችሁ፣ በዚህ ጊዜ ተጽኖ ፈጣሪ ነው እና አብዛኛው ሰው ደግሞ በሶሻል ሚዲያ ልክ ነው አእምሮ፣ ቤተሰቡን እየመራ ያለው። ለዛም ነው አብዛኛው ትዳሮች እየፈረሱ ያሉት። ሰው ሶሻል ሚዲያ ላይ ያያል ሶሻል ሚዲያ ያለው ነገር እቤቱ ማምጣት ይፈልጋል። ሶሻል ሚዲያና የግል ህይወት የተለያዩ ናቸው። በዚህ የተነሳ ብዙ ትዳሮች ይፈርሳሉ ማለት ነው። ስለዚህ ሳይት ሱመያንና ሀይዩን አስታርቆ ሁለታቸው በፍቅር በደስታ ሲኖሩ በቃ ደስ የሚል ኑሮ ሲኖሩ ቢያሳየው ቢያሳይ ለህዝቡ የተሻለ ነው ብዬ ያስባሉ። ይሄ እንግዲህ እንደ አስተያየት ነው ሀቂቃ ማለት ምክንያቱም በሰው አእምሮ በጣም መጥፎ ነገር ነው የዘሩበት። እንደዚህ በቃ ሁለተኛ ምስት አንዳንድ ቦታ ላይ ስታይ ወላ ስብሃናላ ረሱል ስለ ላሁ ላ ሰለም በሳቸው በነሱ የተነሳ እየተሰደቡ ነው። ያው እንግዲህ ታውቃላችሁ፣ አንዳንድ ግለሰቦች የሚሰጡትን ስም ማለት ነው። አራት ሚስት፣ ሁለት ሚስት የሚለውን ነገር ያው እንግዲህ ይፈሩታል። ነገር ግን በጎን የተለያየ ነገር የሚያደርጉ ሰዎች ሆነውም ቢሆን ማለት ነው እና እኛ ይሄን ነገር አምነን ተቀብለናል ኖርማል ነው ያኔ ለኛ በሸሪዓ እናምናለን ሁላችንም ማለት ሸሪዓ ፈቀደውን ነገር እኛ የምንቃወምበት ምክንያት ሊኖር አይችልም ነገር ግን ያኔ በቃ አብዛኛው ማህበረሰብ ያው አሁን በዚህ ዘመን ሶሻል ሚዲያ ይከታተላል እና ያ አብዛኛው ማህበረሰብ ሶሻል ሚዲያ ላይ ሲከታተል እንደዚህ አይነቱ ውዝግብ ሲያይ ብዙ ብዙ ሰው በቃ እንደዚህ አይነቱን ሁለት ሶስት ሚስት የሚለውን በጣም ይፈሩታል እኔ ሁለት ሚስት ሶስት ሚስት በዚህ ዘመን እንኳን አንድ ሚስት አንድ ሰው ማስተዳደር አቅቶታል። ነገር ግን እንደ ስሪያው አቅሙ ይፈጥማ አቅሙ የቻለ ማስተዳደር የሚችል ደግሞ ማግባት ይችላል ማለት ነው። ስለዚህ ያንን አቅሙ ችሎ ማግባት የሚፈልገውን ሰው ደግሞ በዚህ የተነሳ አእምሮን እንደዛ አይነት ሰው አእምሮ መበረዝ ያለበት አይመስለኝም። ስለዚህ መጣላት እንዳለ መጨቃጨቁ እንዳለ ሁለት ሚስቶች መታረቅም በስምምነት መኖር እንዳለ ሰኢድ እንዲያሳየን እፈልጋለሁ፣ በግሌ ማለት ነው። እና እንግዲህ ይህ የኔ ሀሳብ ነው። እውነቴን ነው የምላችሁ። ያው እሱ ጋር ሄዳችሁ የምትኮመቱ ሰዎችም ካላችሁ ይህን አስተያት እኔ አያለሁ። ከታተላሉ ላይ ካርግ ወጣለሁ። ግን ኮምትን ብዙ ቤት ማለት ነው። እና ምኮመቱ ካላችሁ ይህንን ነገር ተጽዕኖ ብታደርጉ የተሻለ ነው ብዬ አስባለሁ። ምክንያቱም አንድ የኔ ለምሳሌ አሁን ሁለቱ ሚስቶች አንድ ሰውዬ ባለቤት ከሆኑ የሚወለዱት ልጆች ወደፊት እህት ወንድማሞች ናቸው የሚሆኑት። እናትና እናት ተጣልተው ደግሞ ልጆች አንድ ላይ ሰላም ሆነው ሊኖሩ አይችሉም። ስለዚህ ሁሉም ማህበረሰብ፣ ልጆችም፣ እናቶችም ሁሉም በሰላም እንዲኖር ሰላም ፈጥሮ ያንን ነገር ማሳየት አለበት፣ በሰው ላይ የዘራውን መጥፎ ነገር። ይሄ ነገር መስተካከል አለበት ብዬ አስባለሁ። መጣላትና ያው መጣላት መታረቅ ያለ ነው እና መጣላታቸው እንደዚህ መጎጫጨቃቸው እንዳለ ሁሉ ሰላም ፈጥረው በሰላም በደስታ መኖሯቸውን እንዲያሳዩን እፈልጋለሁ እንግዲህ እንዳልኳችሁ ነው እንግዲህ ሁላችሁም ተጽዕኖ ፈጥረው ተጽዕኖ አድርጉ ማለት ነው ብዙ ጊዜ ሶሻል ሚዲያ ላይ እንግዲህ ታውቃላችሁ አስተያየት ሰጪዎች እንግዲህ ተመልካች እንትን አለው ተጽዕኖ ይፈጥራል ማለት ምክንያቱም እነሱ ቪዲዮውን ሰርተው የሚለቁት ለተመልካች ነው። ተመልካች የማይመቸውን ነገር ወይም ማስተካከል ያለባቸውን ነገር ሲነግራቸው ደግሞ ያስተካክላሉ ማለት ነው። ይህንን ነገር እንዲያስተካክል እንዲያስተካክል ለሰኢድ ጻፉለት ማለት ነው፣ ለሰኢድ ሁላቸውም። ዞሮ ዞሮ አብረው ነው የሚሰሩት ማለት ነው። እና ይሄ ነገር ቢስተካከለ ተሻለ ነው ብዬ አስባለሁ። እና ሌላው ደግሞ ያው እንዳልኳችሁ ነው። ሀዩ ነይ ያለች ነው አዩ አሁን ምናልባትም ወደ ራሷ ተመልሳ ሊሆን ይችላል። እንግዲህ ከፈራቻ የሚሆን ከውዴታም ሆን ከግዴታ ባይገባኝም አንቺን ባጣ ቁጥር አንቺ በሌለ አንቺን ፈልጎ እኔ የሆነ ነገር ከተናገርኩኝ አሁን ይህን ቪዲዮ አይቶ መቶ ይመታኛል፣ እና እኔን መቶ እየመታኝ ነው። ስለዚህ ነይለት ልጆችሽን ይህን ቄዞች ነይለት ትብላለች። ስለዚህ ሱመየ ብትመጣ ሰላም ይፈጠራል ብዬ ስላሰብኩ ነው። እናላችኋለሁ ውድ ቤተሰቦቼ ይናል ካልኩኝ በቃኛል። ሰላም እንዲፈጠር ምኞቴ ነው።